ሰላም ሰላም ውዴት ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ማለትም በምስሉ ላይ ስለምትመለከቷቸው ሰዎች አንዳንድ ነገር ልናገር ነው የመጣሁት። እንግዲህ እንደ አንድ ሴት ወይም ደግሞ እንደ አንድ ኢትዮጵያዊ የተሰማኝን ስሜት ነው የምነግራችሁ እና እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንግዲህ በምስሉ ላይ የምትመለከቷቸው ጥንዶች ሰሞኑን አንድ ያደረጉት ነገር ነበረ። ማለትም ምንድን ነው ፕራንክ በሚል ቪዲዮ አንድ ቪዲዮ ሰርተው ነበረ። ፕራንክ መሆኑ እንዳለ ሆኖ፣ ነገር ግን ወንድሜዋ፣ አንተ ያልገባህ ነገር ትዳር ማለት እራሱን የቻለ ተቋም እንደሆነ ነው። እራሱን የቻለ ተቋም ነው እናም የምትገነባውም አንተነህ የምታፍርሰውም የምታፈርሰውም አንተ ነህ ከመጀመሪያውኑ ስትገባ አስበህበት ነው የምትገባው፣ ሁሉንም ነገር አስበህ ወስነህ ነው የምትገባው። እና ትዳር ማለት ተቋም ማለት ነው እንደነገርኩ። ተቋም ደግሞ ልትጠብቀውና ልትቆረቆርለት የምትችለው ነገር ነው ማለት ነው። ማለት ከቤት ነው ሀገር ሀገርን መጠበቅ ለሀገር መኖር ለሀገር መቆም የሚጀምረው ከቤት ነው። ከቤት ስትቆም ለቤት ስትቆረቆር፣ ለሚስትህ ለትዳር ስትቆረቆር ነው አንተ ለሀገርህ የምትኖረው ማለት ነው። ብቻ በአጠቃላይ ምልል ፈልጌ ነው። አንተ ያከበርከውን ትዳር ነው ሌላው ሰው የሚያከብርልህ፣ አንተ የቆምክላትን ሀገር ነው ሌላ ሰው የሚቆምላት። አንተ ከንቋሸሽካት አንተ ካጥላለሃት ማን ለአንተ ቤት ማን ለአንተ ትዳር ይቆረቆራል? ማንም እየተነሳ የሚፈነጭብህ ለምን ይመስልሃል? አንተ ስለዘረጠጥከው ነው። ሚስት ማለት ከፈጣሪ የተሰጠች ስጦታ፣ ሁሉ ነገር አካልህ አምሳልህ ናት። ለፕራንክም ቢሆን ቪው ለመውጣት ቫይራል ለመሆንም ቢሆን እንደዛ አይነት ሀሳብ በፍጹም በፍጹም። ደግሞ እንደዛ እንዳልሆነ በደንብ ነው የሚያስታውቀው ማለት ፕራንክ ያደረክበት መንገድ እሷን ቪዲዮ ስትቀርጻት አስባችሁበት ተነጋግራችሁ፣ ወይም ደግሞ ማንኛውም ሰው ፕራንክ እንደሚያደረገው ተነጋግራችሁ ያደረጋችሁ ነገር እንዳልሆነ በደንብ ያስታውቃል። ልጅቷ በጣም ምስኪን ናት። አለቃቀሷ እንደዛ ስትላት ኢን ኩሉ ነው ወይም የምትበየው አንድ ደረቅ ዳቦ በላች ብላ ነው እንዲ እንደዛ የምትሆነው? ሀሳቡ እንዴት መጣለ? ይህኮ ህዝብንም እሷንም ማንንም ሊያሳምን የማይችል ሀሳብ ነው። አጠባለሁ፣ እኔኮ አጠባለሁ ደጋግሜ ብበላ ስለማጠባ ነው። አጥሚት አልጠጣም፣ ገንፎ አልበላም፣ ሌላ ነገር አልመገብም ስትልህ በጣም ነው የምታሳዝነው። አንጀት በሚበላ መልኩ ነው ብላህ የነበረው። ያንንም እንኳን እያየህ አንተ የቀለድክ ነው እያሾፍክ ነበረ። ነገር ግን አስበህበት ያደረግከው ነገር ነው። ያ ማለት ከእሷ ጋር ተነጋግራችሁ ፕራንክ እንደራረግ ብላችሁ ያደረጋችሁት ነገር አይደለም፣ አንተ ውስጥህ ያብሰለሰለውን ውስጥህ ያሰበው ነገር ነው። ሆድ ያባውን ብቅል ያወጣዋል ነው እንደሚባለው ነገር ማለት ነው እና በግልጽ ወጥተህ ውስጥ ያሰበውን ነገር ነው እየተናገርከው። አሁን ደግሞ ሁሉም ሲጮህብህ ትንሹም ትልቁም፣ ኢትዮጵያዊም፣ ኢትዮጵያ ያልሆነውም ከሀገር ውጭ ያሉትም ከሀገር ውስጥ ያሉትም ሁሉም ተነስተው እንደ ሀሳብም ሆነ እንደ ረገጣ ሲጨፈጭፉህ ተመልሰህ ይቅርታ አልክ ማለት ነው፣ ለእኛ ፕራንክ ነው ይቅርታ ብለህ፣ እሷንም ይቅርታ ጠየካት፣ ወርቅ ገዛህላት፣ ብዙ ነገር ለማድረግ ሞከርክ ነገር ግን ፖይንቱ እሷ አይደለም። የአንተ ወርቅ የእሷን ልብ ይጠግንላታል? የእሷን የተሰባበረውን ልቧን የደከመችውን ድካሟን ልፋቷን ይጠግንላታል? ጥያቄ ብቻ የእሷ ልብ እንደ እንደ አንተ እንደምትፈልገው፣ አንተ እንደምታስበው፣ እንደ በፊቱ ወደ በፊቱ የሚመለስ ይመስልሃል? ደግሞ ይቅርታ መጠየቅ ካለብህ እሷን ብቻ አይደለም፣ ይህን ህዝብም ያስከፋኸውን ህዝብ ይቅርታ መጠየቅ አለብህ። አዎ ይቅርታ ጠይቅ በቃ። እህቴ፣ አንቺም ደግሞ እንደ ሴት ሁኚ። እንደ ሴት ማድረግ ያለብሽን አድርጊ። ማስከበር ያለብሽን መብትሽን አስከብሪ። ቁሚ፣ ለራስሽ ቁሚ፣ ለራስሽ ተቆርቆሪ አትሽ ለጥለጭለት እሱ ነው የሚያኖሩት። አንዳንድ ጊዜ አብዛኛውን ሴቶች ትዳር አልፈልግም ባላላገባም በቃ ኑሮ አልፈልግም የሚሉበት የራሳቸው የሆነ ምክንያት አላቸው። ነገር ግን ሰው ሊረዳቸው የማይችል ስራ ከሌለኝ ገንዘብ ከሌለኝ ገቢ ከሌለኝ ባላላገባም የሚሉት በምክንያት ነው። ልክ እንደዚህ ላለመረገጥ ነው። ልክ እንደዚህ ላለመውረድ ነው። ልክ እንደዚህ ላለመኮማሸሽ ነው። ወጣ ብትገባ ይች ልጅ በእርግጠኝነት ስራ የላትም፣ ገቢ የላትም፣ ምንም ነገር የላትም ለምን የራሷ የሆነ ነገር ወተሽ ስሪ ሲላት ነበረ። ውጭና ስሪ አግዢኝ ሲል ነበረ። የራሷ የሆነ ነገር ቢኖራት፣ የራሷ ገቢ ቢኖራት፣ ቢያንስ የቤት ወጪዋን ከቨር የምታደርግበት ነገር ቢኖራት፣ እንደዚህም አይዳፈራትም፣ እንደዚህም አይጨመልቅባትም ነበረ እና እንደዛ የሚሉትን ሴቶች አትጥሯቸው። በተቻለ መጠን ለመጠንከር፣ ለመስራት፣ ወጥታችሁ ውላችሁ ለመግባት ከወንድ እኩል ለመሆን፣ እንደዛ ለማድረግ መሞከር ነው ሰጥም ከዛ ውጪ ይሄ የረፈደብኝ እድሜ ሂደ ምናምን በሚል ተልካሽ ምክንያት ያልተፈለገ ነገር ውስጥ መግባት፣ ያላስፈላጊ ትዳር ውስጥ መግባት በጣም በጣም በጣም በጣም አላስፈላጊ ነገር ነው። ባታገቡ ምንም አትሆኑም። ለማግባት መስራት፣ ለመኖር መስራት፣ ጠንክሮ መስራት፣ ወጥሮ መስራት ከምንም በላይ አስፈላጊ ነው። በቃ በተሰማራችሁበት የሙያ ዘርፍ ወይም ደግሞ በተማራችሁበት ካልተማራችሁም በምትኖሩበት ህይወት በምትኖሩበት መንገድ ላይ ጠንክራችሁ መስራት ይሄን ገቢ ማምጣት በቃ ቤትም ይምጣ ቤትም ይምጣ ገቢ ማምጣት። ተምረሽም ትምህርት ጨርሰሽ የምትሰሪ ከሆነ የመንግስት ስራም ከሆነ ያለሽ በመንግስት ስራሽ ላይ ገቢ ማምጣት፣ የግልም ስራ ከሆነ የግል ስራ ከሆነ የምትሰሪው የግል ገቢሽን የግል ስራሽን እያስፋፋሽ መስራት ያ ማለት ለሱ ላንችም ገቢሽን እያጠነከርሽ ትሄጃለሽ፣ እሱንም ታግዣዋለሽ። ትዳርሽም የሰመረና የተባረከ የተመረቀ ትዳር ይሆናል ማለት ነው። በአንድ ትከሻ ሲሆን፣ በአንድ ሰው እጅ ሲሆን፣ ወጪ ሊከብደው ይችላል። ኖሮ ሊከብደው ይችላል። ግን ደግሞ ይሄንን ወጪ ጠንክሮ ማሸነፍ እየቻለ ወይም ደግሞ እወጣዋለሁ ብሎ የገባበትን ነገር አደባባይ ወጥቶ እኔ ኑሮ አቃተኝ ኑሮ ከበደኝ፣ ገለመሌ አንቺም ስሪ፣ አመጋገብሽን ቀንሺ፣ አለባበሽን አስተካኪ እንዲህ ማለት የለበትም በፍጹም እንደ ሀሳብ ብታገዢ ብትሰሪ ከጭንቀት ከሀሳብ ብትድኚ ነው እንጂ አኖርሻለሁ ብሎ እስካገባሽ ድረስ የማኖር ግዴታ አለበት። በቃ አደባባይ ወጥቶ እንደዚህ ነው እንደዚህ ነው እንደዚህ ነው፣ ለፕራንክ ነው፣ ለቪው ነው፣ አስቤበት ነው ምናምን። አሁን ላይ ምንድን ነው ምንድን ነው አባይ ቲቪ ላይ ቀርቧል ልጁ እና ማለት ፕሮግራም አለ እሑድ ፕሮግራም ሊደረግለት ነው ምናምን ማስታወቂያ ላይ ነው እንደዚ የተባለው እና እኔ መጀመሪያውኑ አስቤበታለሁ፣ አስቤበት ነው ቫይራል እንዲወጣ ቪዲዮ አስቤበት ነው ነው ያለው ነገር ግን ሀሳቡ ፅንሰ ሀሳቡ ያ አልነበረም። ለምን? ልጅቷ በደንብ ታስታውቃለች እንደተጨቆነች እንደሚያሰቃያት ብቻ በአጠቃላይ ታስታውቃለች። በቃ ይሄንን አሁን ላይ ቪው ሲወጣ ጭቅጭቅ ሲበዛበት ምክር ሲበዛበት ሁሉም ውሻ ውሻ ሲለው ነው እንደ ሀሳብ ነው እንደ ቪው ነው ለቪው ነው በቃ እንደዛ ብሎ እየቀባጠረ ያለው ማለት ነው። እና በድጋሚ ቅርታ ይቅርታ ይቅርታ ይቅርታ እንዳልኩ ነው ወንድሜዋ ያንተ ይቅርታ የእሷ ወይም የተሰበረውን ልቧን ሊጠግንላት አይችልም በፍጹም። ከመጀመሪያውኑ አስበህ ነበር መናገር ያለበት። ስንት ፕራንክ አለ እኮ አይደል እንዴ። በእንደዚህ ነገር ነው እንዴ ቫይራል የሚወጣው? ፕራንክ ብዙ ፕራንክ ቪዲዮዎች መስራት ይችላል። ብዙ ነገር ፕራንክ ማድረግ ይችላል። እንዲ ቻልሽው የእኔ እናት እንዲ ቻልሽው፣ አሳዘነች። የእውነት አሳዘነች። ከአንድም ሁለተኛ አይ ቲንክ ሁለተኛ ልጇ ነው። ከአንድ ሁለት ልጅ እስክትወልጂ እንዲ እንዴት ነው ተግባብታችሁ የኖራችሁት? አሁን ስትቅለሰለሽ ምን ስትይ ምናምን በቃ ይባስ ብላ እኔ ስወልድ በክትፎ ነው ያረሰኝ አለች። ክትፎ ቀርቶብሽ መክተፉን በቶሽ። ክትፎም፣ ይሄ ለእኛ ነው ክትፎ ምናምናምን የተባለው ለእኛ ነው። አንቺ ስታኝክ የነበረው የደረቀ ዳቦ ነው። ዴይሊ ህይወትሽ ያ ነው የሚመስለው። በቃ አለቅ። እኔ እየተሳደብኩ ወይ ደግሞ እንትን እያልኩኝ አይደለም። ነገር ግን ዳቦ ብለስ ብሎ እንደዚህ ያለ ሰውዬ እንዴት ነው? ክትፎ ቤት በኩል ነው ክትፎ የሚያበላት? ክትፎ አላየሽም? የእኔ ናት። ራስሽንም እኛንም ይህን ህዝብም አትሸውች። በቃ አለቀ። ራስሽን ነው እየጎዳሽ ያለሽው። እንደ እገዛ የኢትዮጵያ ህዝብ ለአንቺ እያገዛ እየተቆረቆረልሽ ነው ያለው። አንቺ ደግሞ የባልሽን ሀሳብ እየደበቅሽ፣ የእሱን ሀሳብ ከበር እያረግሽለት፣ የእሱን ጥፋት እየደበቅሽለት ነው ያለሽው። ይሄ አንቺን እንጂ የሚጎዳሽ የኢትዮጵያን ህዝብ አይደለም። ነገ ከቤት ቢያስወጣሽ ነገ ጎዳና ላይ ብትወጪ ሊያግዝሽ የሚችለው ሊረዳሽ የሚችለው ይሄ ህዝብ ነው። ምንድነው? ያለፈ ታሪክሽን አይቶ ነው ሊረዳሽ የሚችለው ነገር ግን ዛሬ አንቺ ሽንጥሽን ገትረሽ ለሱ ስትከራከሪ፣ ነገ ጎዳና ላይ ብትወጪ ቼክ የማድረግሽ ህዝብ አይኖርም። ይሄ ህዝብ ደግ ነው ታውቂዋለሽ። ነገር ግን እንደ ሀሳብ አንቺም ስትደግፊው ነው ህዝቡ ሊደግፍሽ የሚችለው። የእውነት እንዳልሆን ያስታውቃል። በቃ የእውነት እንዳል ከውስጥሽ እንዳልተናገርሽ በደንብ ነው የምታስታውቅ። ከላይ ነው አንችን የሸፈነሽ ልብስ ብቻ። ቅታስ ጠቅሽ እሺ አልሽ። እዛ ተነጋግረን ነው ሲል አዎ ተነጋግረን ነው አልሽ። ይባስ ብለሽ በክትፎ ነው ያረሰኝ አልሽ። አንችን ከጠቀመሽ እኛ ደስ ይለናል። ምንም ችግር የለውም፣ አንችን የሚጠቅምሽ ነገር ከሆነ ነገር ግን እህቴ፣ ንቂ። አንች እየተጠቀምሽ ሳይሆን እየተጎዳሽ ነው። በቃ ማሳደግ ካለበት ልጆቹን ማሳደግ አለበት። ግዴታውን መወጣት አለበት። ያ ማለት ግን አብረሽ ሆነሽ እየተሰቃይሽ እየተቃጠርሽ አይደለም። ይህ ነገር አንችን የሚያስደስትሽ አንችን የሚያኖርሽ ከሆነ ወይል እኛ ደስ ይለናል። ደስተኛ ሁኒ፣ ዘና ብለሽ ኑሪ። በቃ አለቅም ለእንዳላችሁት ለቪው ከሆነም ይመቻችሁ። ነገር ግን ልባችን እያወቀ ማለት ነው፣ ለቪው እንዳልሆነ ልባችን እያወቀ እና ሴቶች በተቻለ መጠን እራሳችሁን አኑሩ። እራሳችሁን ለማኖር ዝግጁ ሆኖ ኑሯችሁን ከበር ለማድረግ ከወንድ እጅ እይታ ለመዳን የተቻላችሁን ለመስራት ያቅማችሁን ጣሩ፣ ጋሩ፣ ሞክሩ። ከዛ ውጪ እግዚአብሔር ልቦናችሁን አይቶ ሀሳባችሁን ያሳካላችሁ፣ ያ የልባችሁን ያሳካላችሁ። እና ሴት ልጅ ጠንክራ ስትሰራ ውላ ስትገባ እኩል ስትሆን የሚያምርባት ደስ የሚለው የምትፈልገውን ስትገዛ የምትፈልገውን ስታደርግ የራሷ ገቢ ሲኖራት። በነገራችን ላይ ገቢ ሲኖራችሁ ለወጭ አትፈሩ፣ ወጭ አትፈሩ። ገቢ ካለ ነው ወጭ የሚኖረው። ስለዚህ ገቢ ካላችሁ ምንም ነገር ለማድረግ ወደኋላ ያትሉ። ምንም ነገር ታደርጋላችሁ፣ ገብታችኋላ። ግንስ ገቢ ከሌለ ከሱጅ ተቀብላችሁ፣ ከሱጅ ላቅማችሁ ከሆነ እያንዳንዷ ነገር ማብቃቃት ስላለባችሁ ብዙ ፍላጎታችሁ ልትገድቡ ትችላላችሁ። ብዙ ነገር ከማውጣት ትቆጠባላችሁ። እየፈለጋችሁ ማድረግ አትችሉም። ለምን እሱ የሰጠኝ ለዚህ ለዚህ ለዚህ ነው እኔ ደግሞ የምፈልገው ይሄን ይሄንን ነው፣ ግን ማድረግ አልቻልኩም ብላችሁ ወደኋላ ነው የሚጎትታችሁ። ማድረግ የምትፈልጉትን ከማድረግ ወደኋላ ይትላላችሁ ማለት ነው፣ ገቢ ስለሌላችሁ አለቀ። የራሳችሁ ከሆነ ግን ምንም ነገር ብትገዙ ምንም ነገር ብታደርጉ ያልቃል፣ ይደቃል፣ ያንሰኛል አትሉም በጭራሽ። ምክንያቱም ነገ ገቢ እንዳላችሁ ታውቁታላችሁ ነገ ሰርታችሁ እንደምታመጡት ታውቃላችሁ። ስለዚህ የዛሬ ወጪ ሊያሳስባችሁ አይችልም ማለት ነው። በተቻለ መጠን ትዳር ላይ ከምንጠጣል፣ ልጆች ላይ ከምንጠጣል፣ ቤተሰብ ከመመስረት መጀመሪያ ጭንቅላትን ማሳመን መጀመሪያ ጭንቅላት ላይ ነው መስራት ያለባችሁ። ትዳር ከመስራት ይልቅ ጭንቅላት ላይ እራሳችን ላይ መስራት፣ እንዴት ኑሮኝ ማሸነፍ እችላለሁ፣ እንዴት ኑሮኝ ከበር ማድረግ እችላለሁ፣ እንዴት አድርጌ ህይወትን ማሸነፍ እችላለሁ የሚለውን ነገር መጀመሪያ ትዳሩን ኑሮውን ሳት መሰረቱት መጀመሪያ ማሰብ አለባችሁ ማለት ነው። አስባችሁ አወታችሁ አወርዳችሁ ነው መወሰን ያለባችሁ። እኔ ይሄ ይሄ ስራ አለኝ፣ ስራ ስላለኝ እኮ ገቢ አልቸገርም። ስለዚህ ኑሮ ቢመጣ ልጅ ቢመጣ ኑሮ በመሰረት ምንም ችግር የለውም እራሴንም ኑሮዬንም አሸንፌ መኖር ስለምችል ችግር የለውም ብላችሁ ታስባላችሁ ማለት ነው። ነገር ግን እሱ ስራ አለው እሱ ገብ ያለው እሱ ሀብታም ነው ወይም ደግሞ ያስተዳድረኛል ያኖረኛል ብለሽ የምትገቢ ሴት እያንዳንድሽ የመጨረሻ ህይወትሽ የሚሆነው ዘቅጦ መቅረት ነው። አዎ ዘቅጦ መቅረት ነው፣ በቃ እየተረገጥሽ እየተደበደብሽ እየተጨቆንሽ እየተራብሽ መኖር ነው። የመጨረሻ ሀሳብሽ፣ የመጨረሻ እጣ ፈንታሽ ይሄ ነው፣ በቃ። እና እንደ ሀሳብ እንደ ሴት እንደ ኢትዮጵያዊ የተሰማኝን ስሜት ነው ልነግራችሁ የመጣሁት። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ስለ ሀሳቡ ስለ ሀሳቤ ስለተናገርኩት ነገር ሀሳብ አስተያየት ካላችሁ፣ ምንም ነገር ቢሆን ለመስማት ፍቃደኛ ነኝ። ስለዚህ ሀሳብ አስተያየት ካላችሁ፣ አጥፍቼም ከሆነ ተመችቷችሁም ከሆነ ኮሜንት ላይ አሳውቁኝ። እጅግ በጣም አድርጌ አመሰግናለሁ። በዚህ አጋጣሚ ለዩቲዩቡ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላችኋለሁኝ። የዛሬን አበቃሁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ። ባይ